በመዲናዋም ሆነ እንደ ሀገር ያለውን የመኖሪያ ቤት ችግር መቅረፍ ዓላማ አድርጎ ወደ ስራ የገባው ኦቪድ ሪል ስቴት በዘርፉ ከፍተኛ የሆነ እንቅስቃሴ በማድረግ ላይ ይገኛል። በተለይም ቤትን በተመጣጣኝ ዋጋ ለነዋሪው በማቅረብ ረገድ እየሰራ እንደሚገኝ እና ና አሁን ላይም የተለያዩ የቤት ማግኛ አማራጮችን በመጠቀም ለነዋሪው ተደራሽ ለማድረግ በትኩረት እየሰራ ይገኛል። የእኛ ዓላማ ዋና ዋን ጎላችን ቤትን አክሰሰብል ና አፎርደብል ማድረግ ነው። የመጀመሪያው አፎርደብል ማድረግ ነው። ወይም ደግሞ በርካሽ ዋጋ መግዛት የሚችሉበትን ቤት መስራት ነው። ሰው በቀላሉ ቤት ኦን እንዲያደርግ እንዲገዛ የሚያስችል ሁኔታዎችን መፍጠር ነው። እነዚህ የምናደርግባቸው የተለያዩ የማያቋርጡ ሂደቶች አሉ። የግለሰብ ቤቶች ቤቶችን ሰርተናል ማለት የተለያዩ ፕሮጀክቶች ላይ ጥይት ቤት ላይ፣ አራት ኪሎ ላይ፣ አዋሬ ላይ ሰርተን ኦልሞስት እያገባደድን እያስረከብ ናቸው ያሉ ቤቶች አሉ ከዛ በተጨማሪ የተለያዩ ከመንግስት ጋር የምንሰራቸው የተለያዩ ፕሮጀክቶች አሉ፣ በኮንስትራክሽናችን ሳይል እነዛም በጥሩ አፈጻጸም ላይ ያለንበት ሁኔታ አለ። ኦቪድ ሪል ስቴት ከሰሞኑ ደግሞ ታላቅ የተባለ የቤት ሽያጭ ኤክስፖ እያከናወነ የሚገኝ ሲሆን በቅናሹም በርካቶች የቤት ባለቤት እንዲሆኑ ማስቻልን አላማ አድርጓል። አሁን ላይም እስከ አንድ ሚሊዮን ብር የሚደርስ የዋጋ ቅናሽ የተደረገባቸው የመኖሪያ ቤት ሽያጮችን በማከናወን ላይ ይገኛል። እያካሄድን ያለነው የኢቨንት የግራንድ ኢቨንት ብለን ያዘጋጀ ነው የሽያጭ ፕሮግራም ነው። እዚህ ፕሮግራም ላይ ለአስር ቀን የሚቆይ ልዩ ቅናሽ ያለው ሽያጮችን እያካሄደን ነው የምንገኘው በአስር ቀን ውስጥ ደግሞ በሰግመንት እያደረግን እስከ መቶ ቤት ድረስ ቅድሚያ ለሚገዙ ደግሞ ልዩ ቅናሽ እንደ ተደርጎ በልዩነት ከተለያዩ ፓርትነሮቻችን ጋር በመሆን ኢንተርናርሲያል ኤክስተርናርሲያል ኢቨንት ኦርጋናይዘሮች ጋር በመሆን ያዘጋጀ ነው። ልዩ ፕሮግራማችን ነው። ልዩ የዋጋ ቅናሽ የቤቶች ሽያጭ ኤክስፖ እስከ ሚያዝያ 30 ቀን 2017 የሚቆይ ሲሆን አሁን ላይም ከተያዘው እቅድ አንጻር የእቅዱን ከግማሽ በላይ ማከናወኑ ተገልጿል። በአጠቃላይ ይህን ያሰብነው እስከ ሮብ ድረስ ነው። እስከ ሮብ ባለ ሁኔታ ደግሞ ያሰብነውን ሙሉ በሙሉ መቶ ፐርሰንት እናሳካለን የሚል እቅድ አለን። በተዘጋጀው ዝግጅት አጠቃላይ ደመኞቻችን እጅግ እጅግ በጣም ደስተኛ ናቸው። አጠቃላይ ያለው ዲስካውንትን በተመለከተ ያ ማለት ደግሞ አጠቃላይ የደንበኞቹን አካሄድ በእንደዚህ አይነት መልኩ እንደምታዩት እጅግና በተሳለጠ አይነት መልኩ የደንበኞችን ግብይት እያደረግን ያለ ነው ማለት ነው። ታርጌት ካደረግ ነው ወይም ደግሞ ለማሳካት ካሰብ ነው የቤት ሽያጭ ቁጥር ኦልሞስት ከ50 ፐርሰንት ወይም ደግሞ በትልቁ አቺቭ አድርገናል። አሁን ደግሞ ቀሪ አምስት ቀናቶች አሉ። በዛ ላይም ደግሞ የቀረነን እና ከዛ በላይ እናሳካለን ብለን እናስባለን። ያዘጋጀነውን የሽያጭ መርሃ ግብር ሁሉም መጥቶ እንዲሳተፍ፣ ያቀረብናቸውን ዲስካውንቶች ደግሞ ተጠቃሚ ሆነው የቤት ባለቤት እንዲሆኑ ጋብዛለሁ። በዚህ የቤት ሽያጭ ኤክስፖ ደንበኞች ሞዴል ቤቶችን ተዘዋውሮ በመመልከትና መረጃ በመውሰድ በአማራጭ የቀረቡ ቤቶችን እየገዙም ይገኛሉ።